ጋሼ በቃ የት ሴት እንደ ቦዘነ አናውቅም። ዱባይ ውስጥ ይውላል። ጽናቱን እንትና ቻርጃ፣ አቡ ዳቢ፣ ዱባይ ኖ ሚራክል ግን የኢትዮጵያ ሀገሬ እግዚአብሔር በጣም እንትን የሚያሳቅቃችሁ ነገር ምግብ። ዛሬ ከማሜ ጋ አሪፍ ጊዜ እያሳለፈን ነው። በይ ምግብ ቁርስ ጋብዞኝ ፈታ አርጎኝ አሁን ደግሞ ቤቴ ላስጎብኝ ብሎኝ እዚህ ጋር ስንመጣ በቃ ቤተሰቦችንም ሰላም ልበል፣ አንተንም ቤተሰቦች ሰላም ልበል ብዬ ዛሬ በዱባይ ተገኝቼ እሱንም አግኝቼ አሪፍ ጊዜ አሳልፈናል። ያው ያሳለፍነው ነገር በቪዲዮ ባን ይዝላችሁ። እኔ ግን በጣም ደስተኛ ነኝ ስላገኘሁት። ከረጅም ጊዜ በኋላ ነው ያገኘሁት። በጣም ነው ወደ በጣም ነው የማከብርህ። ካሜራ ደግሞ የያዘው ራሱ ነው። እሺ ጋይስ ነው ራሱ። ከቡታጅራ ነበር የተገናኘነው የመጀመሪያ ጊዜ። አሁን ደግሞ አጋጣሚ ነው የተገናኘነው። ለማንኛውም ቤት እስክንሄድ ሙቀት ላይ ነው ያለነው። በጣም ግናጋቸዋለሁ። አዛ ነው እያራገብኩ ነው የሚሄደው ቤተሰብ። እዛ ጋር ውሃ ጠጥቼ ጨረሼ ነው አሁን እዚህ ጋር የመጣው። እዛ ጋር ስደርስ ውሃ ጠጣለው። ቤት እንግባና ደግሞ እንመጫቸው። አንዳንድ ነገር ጠይቀዋለሁ ምንም ነገር እንዳጠይቀኝ ጥያቄ አልወድም እኔ በተለይ ስለ ቾኮሌቷ። ኧረ ይሄ ደግሞ አሁን ቾኮሌት ቾኮሌት በዚህ ሰዓት እኮ የለችም። አሁን ዱባይ ላይ እንዴት ነበረ? ከዚህ ወይ ማለት ነው ለመጨረሻ ቀን ነው ያገኘሁት። በቃ ጠዋት ላይ ፊት የራሱ አንተ አምሮብኛል። ማሻለህ። ኧረ ቤስት ነህ። ሰላም አለኝ ተመልካች። እንዴት ናቸው? ሰላም ናቸው አለን። አልሐምዱሊላህ እ ያው እንግዲህ ቅድም እንደነገርኳችሁ ውጭ ነበረን። አሁን ደግሞ ቤቱ መተናቤቱ ደግሞ በጣም የሚያምረው ጽድት ያለ ቤት በቤት ዙሪያ እኮ ዱባይ ላይ ያው ችግር እንዳለ ይታወቃል። አዎ አረና ቤተሰብ እኛ ቤት ለማግኘት ያየ ነው። ፊዳ እኔ አዲስ አበባ ውስጥ ቤት ስፈልግ የሆነ ተቸገርኩ ብዬ ነበር፣ ግን እዚህ ስትመጡ ደግሞ ከዛ የበለጠ የበለጠ ማንኛውም በድጋሚ ዌልካም ወደ ቤታችን እንኳን። ወይ ዐይነት የገጉ ረሳሁ፣ ሸገር ሲቲ ይሆናል። ወደዛ ወደኛ ሰፈር የለሁበትም አሁን አዲስ አበባ አሁን ደግሞ ዱባይ ሆኛለሁ። እንትን ስጠኝ ልጠምጥም። ከዛ በኋላ ጥምጣም አሁን በስሜ አንዱ መቶ ሀምሳ ካሬ እፈልጋለሁ። ከተመጠም ኢንቨስተር ኢንቨስተር ብዬ የገባት ይዞ ማለት ነው ስገባ ጠየቁኝ። እንትን ድራማ እምጣ ምናምን ሲሉኝ ሚስተር ምናምን ብያቸው፣ የኢትዮጵያ አካውንት ምናምን አሳያቸው። ቢግማን ቢግማን ምናምን አስገብኝ ማለት ነው። የዚህ ሀገር አካውንት መስሏቸዋል። እና አንዳንዴ እንትን አለማወቅ ችኮለታ ባል ሊመልሱኝ፣ በጣም አዛርገኝ ነበር። እንዴት እንትን አይሉም፣ አያስቡም። እንደነሱ ዩቱበር ነኝ አትላቸው እንደዛ ቁም ታውቃለህ የሆነ በቃ ስ ገንዘብን አሳየኝ ለምን መጣ ምናም ብለው በእንግሊዘኛ ጠየቁ ትራንዛክሽን እሱንማ መጀመሪያ አሳይቼ እኮ ነው የመጣው። እና ቤተሰቦች ለቀ ሰዓት ማሜን አግኝቸዋለው። አሪፍ በነገራችን ላይ የተገናኘ ነው አጋጣሚ ሆኖ እኔ ከቤት ስወጣ እሱ ሲገባ ሊያልፈኝ ነበር። ባይዞኝ የተቀይረለው እንደ ቤተሰብ አሁን ከዛሬ ሶስት አመት እና አሁን ጽማ ውጥታል ኦኬ፣ እንደዚህ ምናምን ግብዳ ሆናል። በፊት ትንሽ እንኳንም ቢሆን ያኔ አልታየም ነበር፣ ልጅ መሆን ያስታውቅ ነበር። ከኔ ማለት ነው ትንንሽ ነበር የዛ ሰዓት፣ እንደዛ ነበረ። አሁን በቃ እኔ ነኝ እንዴ ማሜ ብዬ እኔ፣ አስቡት። ብዙ አልተደናገርኩም፣ እንደዚህ እንደዚህ ያለና እንዴ ያለ እና ሊፍት ውስጥ ነው የተገናኘው። በነገራችን ላይ ታዝቢዋለሁ። ለምለም ብትሆን ኑሮ ከመምጣቷ በፊት ትደውላለች። ከዛ በኋላ ተቀበለኝ ምናምን እንደዛ ነገር። ከዛ በኋላ ደግሞ ከመጣችን በኋላ ከመጣህ እሱ ጋሼ በቃ የት ሴት ስ እንደቦዘነ አናውቅም ዱባይ ውስጥ በዚህ በቃ ይሆናል አይደል፣ ለአንዳንድ ነገሮች ጥለ መምጣት አለብ። በቃ ግዴታ ሲሆንብን ይዣት በመጣ ደስ ይለኝ ነበር። ለምን አትለኝም? እዚህ ብቻዬን ተንከራተትኩ። ቤተሰብ እነሱም ተረድተውኛል። በዚህ ያውቃሉ፣ ሁሉም ነገር ያውቃሉ። ያው ምን ያህል እንደተሰቃየው፣ ምን ያህል እንደተቸገር፣ የብቸኝነት ስሜት ምን ያህል እንደተሰማኝ። እዚህ ለምን አንድረህ? የት ስመጣ ቀጣይ ኖ ኖ፣ አሁን እንጂ ሳትሄድ። እንደሱ እኮ ይቻላል። ምን ትላለች? አይቻልም እኮ እንደዛ ይቻላል ምን ትላለች? አይ ኖርማል ነው፣ ብድረኝ ኖርማል እኮ ነው። ይቻላል እኮ የሄድክ ሰዓት፣ ይቻላል እኮ የሄድክ ቀን። ሚጥሚጣ በሚጥሚጣ የተሰራ ፍርፍር እንዳታቀርበው። እሷን አላገባኋት፣ አልዳርኳት፣ ቀለበት አላሰርኩላት፣ የፍቅር ጥያቄ አላቀረብኩ፣ ግን በአንድ የሚሆን ነገር የለም ትዳር እራሱ ትጠናናለ ቤተሰብ። ይሄ ነገር እንዳትይዙብኝ እሺ እኔ በጣም ነው እምወዳት በጣም ነው ሬስፔክት ማረጋት ታ በዚህ አጋጣሚ ፍቅር ይግለጽላት። ውይ የእኔ ጣፋጭ የእኔ ትንሽ የእኔ ቸኮሌት በጣም ነው የምወድሽ ትንሽ፣ በጣም ትንሽ ናት በቃ፣ ግን ጭንቅላቷ ትልቅ ነው የእኔ ሶስት ያካላል በሳይዛሬች ላይ ቆንጅዬ ናት። እንደገና ደግሞ የአቀራረብ እንትኖቿ ራሱ ማርክ አድርገዋል። ማርክ ስል አንተን አለ። በቃ በእኔ ስም እኮ ነው የምትጠራ እሰው፣ ራሱ በእኔ ስም ነው የምትጠራው። እሺ ማርክ እንደው አንድ ሁለት ጥያቄዎች ጠይቆ ቁም ነገር ያላቸው። እሺ ጠይቅ። ዱባይ እንዴት አገኘ? ዱባይ ኢዝ ዱባይ፣ በቃ ዱባይ ማለት ሪች። እንደጠበከው እ እንደጠበከው በፊት የሚኖርህ ፊሊንግ አለ፣ አሁን ላይ ፊሊንጉ ተለያየ፣ አንሶብኛ ባይዙ። በጣም ጉጉት ነበረኝ ዱባይ ለመምጣት ምናምን፣ ለስራ ምናምን የሆነ ነገር እንትን ብሎ ብዬ አስቤ ነበር አሁን ቀዝቀዝ የማለት ነገር ያልድኩበት። ጠይቀኝ። ሻርጃ፣ አቡዳቢ፣ ዱባይ ኖ፣ እንትና ሚራክል ምናምን ሄድክ? አበባ ምናምን ቡርጅ ከሊፋ ሄድኩኝ። ሚራክል ጋርደንሳ በአበባ ምናምን አበባ አውሮፕላን አለ ምናምን፣ አበባ ብቻ የተሰራ ዲዛይኖች። ኦኬ እቺ ስክሪን ላይ በስክሪን ምናምን ኖ ኖ አለ ኦኬ። እናንተ በቃ ዳውንታውን አካባቢ ነው ያለው? አዎ ዳውንታውን። ከዛ ይሄ ሞተር ምንድን ነው? በጣም ያስገረመህ ነገር በዱባይ? በጣም ያስገረመኝ ነገር እስካሁን አላየሁም። በጣም ያስገረመኝ ነገር የተለየ ፎቁን አይቼው ገርሞኛል። ቡርጅ ካሊፋ ነው የሚባለው። በጣም አይቼው ማለት ነው እንደዚህ ብዬ አንገቴ አሞኛል። እኔ ስድስት አመት አልሄድክም። እስካሁን በዛው ነው። ሳልፍም ውለው ገብቼ አላውቅም ወደ ውስጥ ገብተህ? በጣም ነው ደስ የሚለው እዛ አሪፍ ቆይታ አሳልፈናል። በጣም የወደድኳቸው ነገሮች የህዝቡ ብዛት እዛ አካባቢ ያለው ምናምን ቱሪስቶች አሉ። በጣም ብዙ ሰው ነው ያለው እና እሱ ነገር አስገርሞኛል። የፎቁ ርዝመት በጣም አስገርሞኛል። ሌላው ደግሞ እንደው አስቂኝ አሳዛኝ የምትለው ስንት ገጠመኝ በራሴ ነው ያዘዝንኩት ትስካል እንዴት ምንም ገርሳ ዘጠኝ ቀን ቆየው። ምንም ነገር በቃ ማለት ዋና ዋና ቦታዎች የሚባሉት ቦታ ሄድኩኝ። እንደዚህ የሚያሳቅቅ ነገር ምናምን ምናምን። አሁን የቻይና ሬስቶራንት ተሳስቼ ገብቼ ይቅርታ ያርጉልኝ እና በቃ እስካሁን በሽተኛ ነኝ። ገብቼ እኮ ነው በልቼ አይደለም ገብቼ ድመት ምናምን አረ በስመ አብ ማያረጓይ ሰቀቀን ሽንት ቤት እንዴት ነው አለ እኮ ግን እዚህ ድመት የሚሸጥበት እና ውሻ የሚሸጥበት ዱሰድ፣ የኢትዮጵያ ሀገሬ እግዚአብሔርን በጣም እንትን የሚያሳቀቃችሁ ነገር ምግብ በጣም ነው የሚያሳቅቀው። እዚህ የሀበሻ ብትጠቀሙ ያው ከኢትዮጵያ የመጣ ነው። እንጀራ የዋላ ያደረ ነው የሚሆነው። ብዙ ነገሮች ጨጓራ በሽተኛ ያደርጋል። ምንም ጥያቄ የለውም። እምድሄድ እና አሁን ራሱ ቤተሰብ በቃ አሁን ጉዞ ማታ ነው እና ከመሄዴ በፊት ወንድ አግኝቼዋለሁ። ውድ ወንድሜ የድሮ ጓደኛዬ ያስተዋወቀችንን ዩትዩብ አልጀምርም አቀው ጓደኛዬን አግኝቼዋለሁ። አልተለወጠም፣ ነው ያው ነው። ሀምብል ነው፣ ቱት ነው። ታውቃላችኋ። እኔ ስለ እነሱ ጀማ አውርቼ አልጠቅምም። ሚፍታ ማሜ ቶፊቅ በቃ የመጡት ማን ነበረ? አንተ ና ቶፊክ አለ ምፍታህ አለ ሪድዋን ነጃ፣ በቃ እነዚህ እነዚህ ሰዎች እና ታ አረሳቸውም። ካስታወሳችሁ እንደውም አባይ ቲቪ ላይ ቀረቤ ከአባይ ቲቪ ጋር ቀርባ አዎ፣ ሰከላ ቀረቤ ማለት ነው። ከነሱ ጋር እንዴት ነው ቀረቤታ ምናምን ስትለኝ ያው ስለ እናንተ ስለ እናንተ አውሮቼ አልጠግብም። ምክንያቱም በጣም መሄድ የምፈልግባቸው ሀገራቶች ልጆች ናችሁ በጣም ረጅም ጊዜ ያው ሰላም ምናምን እያላችሁ ብዙዎቻችሁ አስቀርታችሁኛል። ከቀጣይ ዓመት ግን አላልፍላችሁም። ይሄ ዳታለው እና በዛ ምክንያት በጣም ነው ወዳቸው፣ በጣም ነው ማከብራቸው። ስላገኙ እና መሰግናለሁ። በጣም ደስ ብሎኛል። በነገራችን ላይ ማለት ነው ቻናሉን ሙቷል። እንግዲህ አዎ፣ አዎ ሰብስክራይብ ሼር አድርጉት። ያው እየመጣችሁ እኔ ምርጥ ያለኝ ወንድሞች የኔ ምርጥ እህቶች ናቸው እዚህ በቃ የሚገኙት ማለት ነው። ሁላችሁም እየገባችሁ ሰብስክራይብ አርጉት፣ ሼር አርጉት። እንወዳችኋለን፣ እናመሰግናለን። ሻይ ምናምን ቀርቦልናል፣ እሱ እንጠጣለን። ከዛ በኋላ የት እንደሚወስደኝ አላቅም። እንገናኛለን፣ በቀጣይ ይመቻችሁ። ለማንኛውም ብዙ ጥያቄ አንጠይቀውም፣ ማታ ተጓዥ ነው። በዛ ላይ ድንገት ነው የተገናኘ ነው። እሱ እሱ ነገሮች አሉ። አሰላሙ አሌይኩም